ሐዘኗ እንዲያበቃ ቅኝቱ እንዲቀየር ተንስ ለሰላም እንዘምር። ሚዲያ ለአንድ ሀገር ሁለንተናዊ እድገትና ብልጽግና ከፍ ያለ ድርሻ አለው። የሀገሪቷ ነባራዊ ሁኔታዎች ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳዮችን በአንክሮ በመዳሰስ ድምፅ ለሌላቸው የህብረተሰብ ክፍሎች ድምፃቸው እንዲሰማ በማድረግ ላቅ ያለ ሚናውን እየተጫወተ ይገኛል። ማህበራዊ ሚዲያዎች በከፍተኛ ሁኔታ ተስፋፍተው ተጽዕኖ እየፈጠሩ ባሉበት በአሁኑ ወቅት ከኢትዮጵያ ብሮድካስት ባለስልጣን ህጋዊ እውቅና አግኝተው በስራ ላይ የሚገኙ ሚዲያዎች ብዙ ናቸው። ከእነዚህም ውስጥ ከተመሰረተ ጀምሮ በሀገሪቷ ወቅታዊ ጉዳዮች ዙሪያ በማህበራዊ ና ሌሎች በመዝናኛ ፕሮግራሞች ላይ በመስራት የሚታወቀው አንዱ ጎህ ብሮድካስቲንግ ሰርቪስ ነው። ጎህ ብሮድካስቲንግ ሰርቪስ በ2015 ዓመተ ምህረት በመዲናው አዲስ አበባ በመሀል ካሳንቺስ በይፋ ከተቋቋመ በኋላ በዘመናዊ መሳሪያዎች እና በጥቂት የሰው ኃይል በአዲስ አቀራረብ የተለያዩ ፕሮግራሞችን ወደ ተመልካቾች አድርሷል። አሁንም እያደረሰ ይገኛል። ከ16 በላይ የተለያዩ የህዝብን ትኩረት የሚስቡ ፕሮግራሞችን በአዲስ ይዘትና በጥራት በልዩ ሁኔታ አሰናድቶ ለተመልካቾች እንካችሁ ማለቱ የማይዘነጋ ነው። ጉህ ብሮድካስቲንግ ሰርቪስ በሂደትን ማደረጃጀቱን ና የፕሮግራም ይዘቱን እያሻሻለና ችግሮችን እየቀረፈ ግስጋሴውን ቀጥሏል። የህዝብን ትኩረት የሚስቡ ፕሮግራሞች ላይ በማጠንጠን የሚታወቀው ጎህ ቴሌቪዥን ለህዝቦች ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ኑሮ መሻሻልና መዳበር የሚተጋው የሚዲያ ተቋም ሲሆን ከጊዜ ወደ ጊዜ አድማጭና ተመልካቾችን እንዲሁም የሚዲያ ባለሙያዎችን እያበረከተ በከፍተኛ ደረጃ ተመራጭ እየሆነ መጥቷል። ሀዘኗ እንዲያበቃን ቅኝቱ ተንስኡ ለሰላም ብለን እንዘምር ይታየኛል ዛሬን የሀገር የተስፋ ሀገሩ ሲገባነ ከሀገሬ ተገፋ

ተወዳጁት ጣቢያችን ቴሌቪዥን በጋዜጠኝነት ተመርቀው የወጡ ተማሪዎችን ከዩኒቨርሲቲ እንደወጡ ተቀብለው ልምድ እያስያዘ ከዘመኑ ቴክኖሎጂ ጋር እያዋሃደ በማስተማርና በማሳወቅ ዘመኑ በሚጠይቀው የኦንላይን ሚዲያ ዘርፍም ራሱን በሰው ኃይልና በቁሳቁስ በማስታጠቅ በአማርኛ፣ በእንግሊዝኛ፣ በስፓኒሽ፣ በሰዋልሽና በኦሮምኛ ቋንቋዎች በድረገጽ በኩል የዲጂታል ይዘትን በፎቶ፣ በድምጽና በቪዲዮ በማቅረብ የህዝብንና የሀገር ጥቅም መሰረት አድርጎ በመስራት ሚናውን አጠናክረው በመቀጠል በሀገራችን ሚዲያ ለውጥ ማምጣቱን ቀጥሏል። ሶስት አመት ያስቆጠረው ጎህ ቴሌቪዥን ብሮድካስቲንግ ሰርቪስ በፊት ተከራይቶ ይሰራበት ከነበረበት የካሳንቺስ ቢሮ ቅያሬ አድርጎ በመስራቹና ዋና ስራ አስኪያጁ ኮር ዳዊት ጌታሁን አማካኝነት በሀገራችን ታሪክ ለሚዲያ ይሆናል ብሎ በማሰብ እንደ ጫካ የተጠቀጠቀን ቦታ አፍርሶ እንደ አዲስ ለመስራትና ህልውናውን ለማሳካት ደፋ ቀና እያለ ይገኛል። የሚዲያ ስራ በአብዛኛው በትንሹ ተጀምሮ እያደገና እየተስፋፋ የሚሄድ እንጂ ትልቅ ህንጻዎችን መገንባት አለመሆኑ ማንም ይገነዘበዋል። አንዳንድ ህንጻዎች ተጀምረው በመሀል ሳያልቁ የመቋረጥ እድላቸው በጣም ከፍተኛ ነው። ምክንያቱንም ምን እንደሆነ መረዳት አይከብድም። በዚህም ሩቅ ሀሳቢው፣ ሩቅ አላሚው፣ ሩቅ አዳሪው የአቢሲኒያ ሚዲያና የባዕመል ማረጃ ባለቤት ከሰባ ሺህ በላይ ይቻላል ቁጥር አንድና ከሀያ ሺህ በላይ ይቻላል ቁጥር ሁለትን መጽሐፍን ጽፎ ያሳተመው እንዲሁም የሚዲያው መስራችና ዋና ስራ አስፈጻሚው ኮርድ ዳዊት ጌታሁን የጀመርነውን እንጨርሳለን፣ እያጎደልነውን እንሞላለን በማለት የጀመረውን የሚዲያ ተቋም ለመገንባት ሙሉ አቅሙን በመጠቀም ጊዜውንና ያለ ንብረቱን አፍስሶ በድፍረት ደከመኝ ሰለቸኝ ሳይል የቴሌቪዥን ጣቢያውን አቋቁሟል። ይሄ እንግዲህ ከዚህ የምናየው ፓርቲሽኖችን በሙሉ ከቆርጥ ነው። አንድ ስፍ ወጥ አርገነው ነው። በጣም ትልቅ ስራ ነው። ከላይ የምናየው እንግዲህ አሁን ሙሉ ጂፕሰም ኮርኒስ እየተገጠመበት ነው ያለው። ሁለት ፐርፐዝ ነው ያለው። ሳውንድ ፕሩፍም ጭምር ነው አብሮት ያለው። እሱ ይሰራን ያለ ነው። ይሄ እንግዲህ ሰርቪስ ኳርተሩ ነው። ከጀርባ ያለው ነው። ይሄ የምናየው በሙሉ ዳሜጅ ነው። የሚፈርስ ፍራሽ ቤት ነው እዚህ ጋር እንዳለው እዚህ ጋር በዚህ ውስጥ ይሄው ነው ግብ በጣም ፈራርሷል። ይሄ ነው ይሄ የምታዩት ነው። ከዚህ ይሄ በሙሉ አሁን አጥቶ ብሎኬት የምናደርገው እንዳለ ሙሉ ወጥ፣ በዛም በኩል በዚህ ሙሉ፣ ከዚህ ከበሩ ጀብሮን ካይ ይሄ ዙሪያው በጓሮ በኩል ያለው ነው። በጓሮ በኩል እንዳለ ይሄም እራሱ ለጊዜው ወይ በቆርቆሮ አለበለዚያም ደሞ አቅም ካለን በግንብ እናደርገዋለን። እዚህ ድረስ ያለው ግን ይሄ በሙሉ በግንብ ነው። ድረስ ያለው ያከወዛው ወጥ ግሪክ ከዛ ጀምሮ ግማሽ ወጣው ድረስ ያለው

የናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘን እንዲያበቃ ቅኝቱ እንዲቀየር ተንስኡ ለሰላም ብለን የሚያየኛል ዛሬ የሀገር ተስፋ ሀገሩ ሲገባ ቦታውን እንደ አዲስ ለሚዲያ ተቋም ለማስተካከል እና ደረጃውን የጠበቀ ለማድረግ የብዙ ሰዎች ሀሳብ እና የጥበብ እጆች አሻራ አርፈውበታል። ለዚህም የሰሩት ምስክሮች ናቸው። ቤቱ ለግንባታ የሚመች አይነት አልነበረም። የሚያስፈራ ነበረ ግቢ በጣም ጫካ ነው። ብዙ ኩተት የበዛበት ቤት ነበረ በሰዓቱ እና ይሰራል ተብሎ ትንሽ መገመት ያስቸግር ነበር። ወደዚህ ይመጣል ብሎ ማሰብ አስቸጋሪ ነበር። እንደ ሀሳብ ጫካ ተመንጥሮ የነበሩት ነገሮች ወደ መስመር ገብተው አጥሩ የፈራረሰ ነበረ። እሱን ሰርቶ የቤቱ ትልቁ ቤት የተናደ ነበረ። እሱን ወደ ቦታው ለመመለስ ውስጡ የተጎዳ ነበር። እሱን ለመመለስ ለግምት አይመችም ነበር፣ አስቸጋሪ ነበር። ቤቱ ከዚህ በፊት እጅጉን ያረጀ በተለያዩ ዕፅዋቶች ሙሉ ግቢው የተሸፈነ እድሜው ተጫጭኖት እንኳን ስራውን ደፍሮ ለመስራት ለማየት የሚከብድ እንደነበር ቀደም ሲሉ የሚያውቁት ሰዎች ምስክር ናቸው። በእድሳት ስራው ብዙ ድካምና የገንዘብ ወጪ ተደርጎበት የሚዲያ ቦታ ውብና አስደናቂ ገጽታን ተላብሷል። ይህንን ትልቅ ስራ ስንጀምረው የተማመነው ህዝባችንን ብቻ ነበር። ነገሮች እንዳሰብነው ቀላል አልነበሩም። ከቤት አፍርሶ መስራት እስካጥር፣ እንዲሁም አዳራሽና የግቢ ስራዎችን ማጠናቀቅ በተለይ ከውጭ ሀገር ካናዳ መጥቶ ይከብዳል። ያም ቢሆን በሞራልም ሆነ አይዟችሁ በማለት ከጎኔ ያልተለዩኝ አርቲፊሻል ኢንቴለጀንስ መከላከያ ሚኒስተርና ኢንሳ ተቋም አልፎም ኪራይ ቤቶችን አለማመስገን ንፍግነት ነው ይላሉ ኮር ዳዊት ጌታሁን ቻሌንጅ ሲጀምር ከራስ ይጀምራል፣ ከማህበረሰብ ይጀምራል፣ ከሀገር ይጀምራል፣ ከብዙ ነገሮች ይጀምራል። እና የእኛ ቻሌንጅ ግን በጣም ከባድ ነበር። እንግዲህ ትላንትና ከነበርበት ጎፍ ቴሌቪዥን ጣቢያ ከካሳንቺስ ስለቀ ወደዚህ ስንመጣ ይህን ቤት ስንረከበው የዛሬ አራት ዓመት የተዘጋ ቤት ነበር የተረከብነው። ይህን ቤት እንደ ወደ ቤትነት ለመለወጥ በጣም ትልቅ ቻሌንጅ ነበር። ብዙ አውረዶችን አልፈናል። ኦፍኮርስ በዚህ አጋጣሚ ላይ ማመስገን እንፈልጋቸው ተቋማቶች አሉ፣ የግል ጓደኞች አሉ፣ ከውጭ ያሉ ዲያስፖራዎች አሉ። በተለይ በዚህ አጋጣሚ ላይ መከላከያና አርቴፊሻል ኢንቴሊጀንስ ንኪራቤቶች ራሱ ማመስገን እፈልጋለሁ። ምክንያቱም ከመቶ ሰማንያ እና ከሁለት መቶ ሺህ ብር ወጪ ነው ወደዚህ የመጣሁት እና ግን ቀላል አልነበርም። የነበረው አዲስ ህንፃ መስራት ይቀልል ነበር።

ብሮድካስቲንግ ሰርቪስ ከዚህ በፊት እንደ ሌሎች የሚዲያ ተቋም ምንም ስፖንሰር ሳይኖረው ችግሮችን በመቋቋም ለሶስት አመታት ይዘለቅና ለሌሎች አርአያ ሊሆን የሚችል ተቋም ነው። ጎህ ቴሌቪዥን ስያሜውን ሲመርጥ ለሀገር ተስፋ መፈንጠቅ፣ ለህዝቦች እድገት ንጋት መወለድ የእውነተኛ መረጃ አድማስነት በመጠበቅና በማዋሃድ ነው። ይህ የቴሌቪዥን ጣቢያ ዋነኛ ዓላማው እንደ ሀገር የምንከተለውን ልማታዊ ጋዜጠኝነት መነሻ በማድረግ ለተሰሩ ስራዎች የሚዲያ ሽፋን በመስጠት መሰራት አለበት ብሎ ያሰባቸውን ስራዎች አተኩሮ መስራት ነው። ጎህ ቴሌቪዥን በሀገራችንም ሆነ በህዝብ ላይ ስለ ሰላም ብልጽግናና ልዩነት በመፍታትና መሰል የልማት ስራዎችን አልፎም ትውልድን በማነጽ እየሰራ ላለ ነው። ሰላምም ሆነ ትልቅ ራዕይ የሁሉንም ድጋፍና እምነት እንሻለን። ይህ ሚዲያ እንዲዘምን የመንግስት አካላትም ሆነ የግል ባለሀብትና ተቋማት ኃላፊነቱ የነሱም ነው። ለዚህም መላው ሀገር ወዳድ የሆናችሁ ከውጭም ሆነ ከሀገር ውስጥ አብራችሁን እንድትሆኑ ስንጠይቅ ከተቋሙ ባለቤት ኮርዳዊት ጌታሁን የማይቻል የሚቻል ነገር እንደሌለ ጽናትና ብርታትን ይዘን ለልጆቻችን ታሪክ እንድናወርስ ያብቃን። ኑ ከጎህ ብሮድካስቲንግ ሰርቪስ ጋር አብረን እንስራ። ጎህ ብሮድካስቲንግ ሰርቪስ የእውነተኛ መረጃ ምንጭ